በደቡብ ኢትዮጵያ ክልል ባስኬቶ ዞን በመገኘት የግብርና ኢንቨስትመንት ስራ እንቅስቃሴን የጎበኙት የቀድሞ የፌዴሪ ጠቅላይ ሚኒስትር አቶ ኃይለማሪያም ደሳለኝ በኢትዮጵያ ለግብርና ልማት ምቹ የሆነ ስነ ምህዳር እየተፈጠረ መምጣቱ የውጭና ሀገር ውስጥ ባለሀብቶች በዘርፉ የማልማት ፍላጎት መጨመሩን ተናግረው ዘርፉን ውጤታማ ለማድረግ ሁኔታዎችን ማመቻቸት ያስፈልጋል ብለዋል። በርካታ ኢንቨስተሮች እየመጡ ያሉ አሉ። የውጭ ቀጥተኛ ኢንቨስትመንቶች ማለት ነው። አገር ውስጥ ያሉ ባለሀብቶችም አሁን እንደምናየው አንዳንድ ያልተሟሉ ነገሮች እንኳን ቢኖሩ ታግለው ለማሸነፍ ከፍተኛ ጥረት እያደረጉ ነው ያሉት። አንዱ ምሳሌ ይሄ ነው። አሁን ሳንተን የምታዩት ነው። ሌሎችም የእሷን ፈለግ ተከትለው ኢንቨስት ለማድረግ በተለይ ምቹ በሆኑ አካባቢዎች ለመምጣት የሚፈልጉ ብዙ አሉ። ይሄን ለማድረግ አሁን እንዳያችሁት መንገድ ያስፈልጋል። ፓወር ማምጣት ያስፈልጋል። ኤሌክትሪሲቲ መግባት አለበት። አሁን ደግሞ ቴሌኮም ለማምጣት ብዙ አይከብድም። እስከ አምስተኛው ጄኔሬሽን ድረስ ፋይቭ ጂ ድረስ ሄዷል። እሱን በማምጣት ይህን በማድረግ በርካታ ባለሀብቶችን መሳብ ይቻላል ይገባልም። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው የግብርና ስራ በአርሶ አደሮች ብቻ አይዘለቅምና የክልሉ መንግስት በተለያዩ ኢንቨስትመንት ስራ ዘርፎች የሚሰማሩ ባለሀብቶችን በልዩነት እንደሚደግፍ ገልጸዋል። እዚህ ሳንተን ጀነራል ፔሊሲ የግብርና ኢንቨስተር የሆነች ወይዘሮ የሺ አስፋው የሰራችውን ስራ እያየን ነው። ከበስተ ጀርባ ያለው አኩሪ አተር ለዘይት የሚያገለግል ነው። እዚህ አኩሪ አተርን እንደዚህ ዘርቶ ለገበያ ብቻ ማቅረብ ሳይሆን አላማዋ እስከ ዘይት ፋብሪካ ማቋቋም ነው። እኛም ይህንን በደንብ አርገን ኢንካሬጅ እናደርጋለን። ግብርናችን በአርሶ አደር ብቻ አይዘልቅም። እንደሚታወቀው በሀገራችን የማክሮ ኢኮኖሚ ማሻሻያው በእጅጉ ኤክስፖርትን ይፈልጋል። በእጅጉ ፕሮዳክቲቪቲና ፕሮዳክሽን እንዲጨምር ይፈልጋል። ያው በእጅጉ ሁሉም ሰው ምርታማ እንዲሆን ይፈልጋል። ሁሉም ሰው ምርታማ ሆነ ማለት ምርታችን ከፍ ይላል። እንደ ሀገር የግብርና ስራን ለማሳለጥና ምርትና ምርታማነትን ለመጨመር ድርጅቱ በባስኬቶ ዞን ከአንድ ሺህ በላይ ሄክታር ማሳ ላይ ምርጥ ዘር ማባዛዝ ስራ አቅዶ እየተገበረ እንደሚገኝ የሳንተን እርሻ ልማት ድርጅት መስራች ወይዘሮ የሺህ አረግ አስፋው ተናግረዋል። ሳንተን ያው ከጀመረ ስምንት ዓመት ሆኖታል። 1ሺ1መቶ ሄክታር እያለማ ይገኛል። አሁን ሞር ፎከሳችንን ነው ምርጥ ዘር ማምረት ላይ ነው። ምርጥ ዘር ማምረት ከምርምር ጋር በቅርበት በጣም እየሰራን ያለ ነው። ሶያቢን ላይ፣ በቆሎ ላይ፣ ኢትዮጵያ እንዳገር ራይዝ የሃይብሪድ ራይዝ ላይ ስለሚያስፈልጋት የተለያዩ ዘሮች እንደ አገር በጣም ስለሚያስፈልገን ዘር ከሌለ እርሻ የለም። እርሻ ከሌለ ደግሞ እኛ የለንም። ስለዚህ የሰው ልጅም የምድርም የሁሉ ነገር መሰረቱ ምርጥ ዘር ነው እና የሩዙን ኦሬዲ ፕሮሰስ እያደረግን ነው አገር ውስጥ ለማስገባት ሶያቢንና የበቆሎ ዘር ግን ኦሬዲ ገብቶ ከሪሰርች ሴንተሮች ጋር ተፈራርመን ሁሉን ነገር ጨርሰን ስራ ተጀምሯል። የባስኬቶ ዞን ዋና አስተዳዳሪ ኢንጂኒር ፍሬው ፊሻሌው ዞኑ ለግብርና ኢንቨስትመንት ስራ ምቹ ከመሆኑም ባሻገር የትኛውንም ሰብል ማምረት የሚያስችል ለመሬት እንደሆነ ከሳንተን እርሻ ልማት ተሞክሮ በመውሰድ አካባቢውን ማልማት እንደሚቻል ጠቁመ። ያለውን ፖቴንሻል በማየት በምፈልጉት እዚህ አካባቢ ላይ ይሄኛው ፓርት ላይ ብቻ ወይም በዚህ ሰብል ፓርት ላይ ብቻ ቢመርት ውጤታማ ብለን የምንለየው እንትን የለም ሁሉም ነገር ቢሞከር ውጤታማ ነው የሚያደርገው ስለዚህ ከዚህ አንጻር ያ ሁሉም መጥቶ እዚህ አካባቢ ላይ ቢለማ የራሱን የሚያወለ ያፈሶ ማልማት ቢችል ራሳቸውም ተጠቃሚ ይሆናል አካባቢውንም። በሀገር እድገት ላይ በሀገር ብልጽግና ላይ የራሳቸውንም አሻራ ጭምር የሚጥሉበት እድልም ስለነበረ የመጡ አጋሮችንም ጨምሮ ሌሎችንም እዚ አካባቢ ላይ መጥቶ እንዲያለሙ ያው ጥሬ በዛ አጋጣሚ ለማስተላለፍ ነው የምፈልገው። ለአልሚዎች ምቹ ሁኔታ ለመፍጠር የኃይለ ማርያም እና ሮማን ፋውንዴሽን ከሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት ጋር በመቀናጀት የመሰረተ ልማት ስራዎችን ለማሟላት ልዩ ድጋፍ እንደሚያደርግም ተመላክቷል።